ታርቆም ነበር ልገናኛውም ማስቤ ነበር፣ ልጆቹንም ላሳየውም ፈልጌ ነበር። ብዙ ነገር ትያለሽ፣ ግን መለሰሽ፣ ሰበቧን አዩም ታደርጊያለሽ፣ ታሳቢያለሽ። በቃ የተፈጠረው ተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻ ነው። ከዚህ ቪዲዮ በኋላ ስምሽን አልጠራም። ይህም ቪዲዮ አይተሽ፣ ይህም ቪዲዮ እንደሰማሽው፣ ካለሽበት ሮጠሽ የምትመጭ እንገናኝ፣ እንታረቅ፣ የምትፈልጊውን ነገር ላደርግልሽ እባክሽ ተለመኝ፣ ንግስት ሱመያ፣ እባክሽ እውነትም ንግስት ነሽ፣ አንቺ ጀግና ነሽ። በቃ አንበረከክሽ አልቻልኩም፣ እና ከቤትም ከሰፈር ምራቅ ብዬ ዛሬ ያው ቢሮዎች ውስጦኝ ነው፣ ሳትታገለኝ እሷም እያደገች ነው። እና ሱመያ እባክሽ፣ እያለቀስኩ ልለምንሽ ከዛም በኋላ አንችን ማለምንሽ ምስምሽን ማጠራበቅ አለ ያለ ቀን ልጆቼን የማይሆናል። ከአንቺ በኋላ ግን ከአንቺ ጋ ያለ ነገር ይቆርጥልኛል ማለት ነው። አዩንም ተዋት የምትይኝ ከሆነ ተዋት አለው። አልፈልግም፣ አዩንም ከቤት አስወጣት እኔ። አሰላሙ አለይኩም ወረመቱላሂ ወበረካቱሁ፣ ውድና የተከበራችሁ የኦንታዩ ዩቱብ ቻናል ቤተሰቦች ሰላም እንዴት ናችሁ? ባህላ ናችሁ ወይ? አልሐምዱሊላ እኔ ሰላም ነኝ። እናንተ እንዴት ናችሁ? እንዴት ነው ስራ ጤና፣ እንዴት አርጎ ይዟችኋል? አልሐምዱሊላ ወልላህ አልሐምድ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁ። ኢንሻአላህ ክብሩልኝ ብቻ አላህ ይክብራችሁ። ላይክ፣ ሼር፣ ሰብስክራይብ እምታደርጉልኝ በጣም ነው ከልቤ ማመሰግናችሁ ያሰባችሁትን አላህ ስብሐነ ወተዓላ ካሰባችሁት በላይ ያሟላላችሁ ፍቅዳችሁን ያሳካላችሁ እንሻአላ። ሰብስክራይብ ያላደረጋችሁም እህት ወንድሞቼ አድርጉኝ ማለት ነው። አበረታቱኝ፣ አሳድጉኝ፣ እኔም አደርጋችኋለሁኝ ማለት ነው። አዙራችሁን እና በጣም የማመሰግናችሁ ዛሬ በሰይድ ጉዳይ ነው የመጣሁት። ሰይድና ሱመያ አዩ ያው እንግዲህ አንዳንዴም እያዝናኑን አንዳንዴም ደግሞ እያስገረሙን ነው ያሉት። አላ ሂዳ ይስጣቸው ማለት ነው። እንግዲህ አንዲት ብቻ ሂዳ ይስጣት ባለም ሂዳ ይስጣቸው ሁላቸውንም። ሰኢድ ለሱመያ የመጨረሻውን ቪዲዮ ሰርቶላታል። ካሁን በኋላ ሱመያ ብዬሽ ስምሽን አልጠራሽም፣ ባለሽበት አልፈልግሽም፣ ሐራስ ደክሞኛል፣ አርፌ ይቆመጣል። ያኔ ተስፋዬ መቁረጥ ያክል እየተሰማው ነው ያለው። ሀቂቃ ሰይድ ሱመያ ምናልባት ደንግጣ እንግዲህ ወደ በቃው እንዴ ብላ ደንግጣ እንድትመጣ ብሎ ይሆናል እንጂ ተስፋ የሚቆርጥ ሰው አይመስልም ማለት ነው። ተስፈኛ ነው፣ ትዕግስተኛ ነው። ትዕግስቱ በጣም በጣም ውበር ያለፈ ነው። አላህ ይጨምርለት። አላህ ይገዝህ። ሰይድ አሁንም፣ ነገም፣ ዛሬም ተስፋ እንዳትቆርጥ ከሱመያ እውነት ለመናገር በጣም በጣም ነው የሚያሳዝነኝ ማለት ነው ወላሂ ከዚህ እኮ እኔ እንጃ እንደዚህ አይነት ነገር እገባለሁ ብሎ ሳያስበው እኮ ነው፣ ድንገት እኮ ነው እንደዚህ ድንግርግር የመጣበት ማለት ነው። እንግዲህ ስንት ጊዜው ከዛ የሚያምር ቤቱ ከዛ የሚወዳት ሚስቱ ከሚወዳቸው ልጆቹ ከሞቀ ከደመቀው ቤቱ ውልቅ ብሎ ከፎቁ ተስቁ ውልቅ ሳ እጭቀው ጥልቅ እንደዛ ነገር ሆኖበታል። አላህ ሂድራስለት ዛሬ ለሱመያ መልእክት አስተላልፏል ልጆቼን አገናኝኝ። ልጆቼ የአባት ፍቅር ሳያገኙ አደጉ። አዩን ታያት ታልሽኝ እተዋታለሁኝ። እንደው ደፈር ብሎ ነው ደስ ያለው እየተዋታለም ደግሞ፣ እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። እንደዚህ አይነት ኮንፊደንስ ያለው ነው። አሁን ሱመያ እሺ ብላ ሰኢድን እሺ ብላ ብትቀርበው አዩን እንደሚተዋት ነው። ተዋት፣ እሺ ሂድ፣ እግር ሱመያ ታዋትሽ ሂደ አዩን ታዋትና እኔ ጋር በአንድ ላይ እንሆን ብትለው ሰይድ በደስታ እንደው ሳይከፋው ማለት ነው እንደኔ እንደው ይመስለኝ ሳይከፋው በደስታ አዩን ትቶ ሱመያ ዘንድ ይሄዳል ብዬ ነው ማስበው ማለት ነው ስብሐንአላህ ለዓዚ እኔ እንጃ እኔ ምን እንደምል አላውቅም ሰይድ አላህ ይድረስለት እንዲያው ሳያስበው ነው እንደዚህ አይነት ጣብቃኝ ውስጥ የገባው አላህ ይድረስለት ሱመያ እህቴ ግን ሰኢድ ሱመያን አዩን ታያታዩ ታዋትና ከኔ ጋር ሁን ታልፊኝ ይሆናለሁ ስትል፣ ኢትዮጵያ ተቀምጣችሁ አዩ አንተን ተተውህ አይመስለኝም። አትተውህም በምንም በምንም በምንም ቢሆን ሰላም አትሰጣችሁ ማለት ነው። እኔ እውነት ለመናገር አዩ በጣም እንጃ። እሷም እንደ እንደምትናገረው የሚገፋፋት ነገር አለ፣ የሆነ የሚያናግራት ነገር አለ። ሱመያ ላዩ ጎበን ሁን አንድ ላይ ተቀመጠኝ ማለት ከባድ ነው ወላሂ ማለት ነው። እኛ እንኳን አልሐምዱላ በዚ በሚዲያ የምናያት እንኳን እሷ ጋር ጎረቤት እያላደረግን እኔ ለራሴ አልሐምዱላ እያልኩ ማለት ነው። ከእንግዲህም ዱዐ እያደረኩኝ ነው። እንደዛች ያለ ጎረቤት እንዳዩ ያለ ጎረቤት አላህ እንዳይሰጠን ዱዐ አድርኩ ማለት ነው። አስባቸው ሰው የሚኖረው አቀማማጭን ነው የሚመስለው። አቀማማጭን ነው የፈለገው ነገር አለ። አንሳሬነን የጎርብትና ሀቅ ጠበቅነ ብትሉም እንኳን በሆነ ሰዓት መነሳታችሁ አይቀሩም። አስባችሁ ካል አዩ ልጅ ወልዳ ልጆቿ ጎረቤት ልጆች ጋር ተደባልቀው ተጫውተው በሰላም የሚመጡ መስሏቸዋል። ያዩ ልጆች ጎረቤት ልጆች ጋር ሂደው በሰላም ተጫወተው የሚመጡ ይመስሏችኋል? አይመጡም። ቤተሰብ ያጣላሉ፣ ጎረቤት ያጣላሉ፣ እናትና እናት ያጣላሉ። እንዳዩ ያለ ሰው የእሷ ልጆች ብቻ ናቸው እናት አባት ያላቸው መስለው የሚታዩት ማለት ነው። እኔ ብዙ ሰው ገጥሞኛል እንዳዩ ያለ ሰው። ሌሎቹ እንደው እዚህ እንኳን አጠገባቸው እንኳን እናት አባቶቻቸው ተቀምጠው ዝም ብሎ እንደ ድንጋይ የሚቆጥሯቸው አሉ ማለት ነው። ሩጠው የንዛ ልጆቻቸው አግዞ የሚማቱ እና አዩ እንደዛ ነው የምትሆነው ለጎረቤት ሰላማዊ ሰላም እንኳን ለጎባን እና አላህ ሂዳያ ይስጣት። እንግዲህ እንደው የሆነ የሚያስፈጥራት ነገር ካለ አላህ ያንሳላት ሀቂቃ ማለት ነው። እና እኛ አልሐምዱሊላህ እያልን ነው። ስለዚህ አዩ ለሱመያ ጎባን ሆነ አንድ ላይ መቀመጥ ማለት ሰኢድ እና ሱመያ ሰላም አይኖር ሰላም አይኖር። እንደው እናንተ ምን ትላላችሁ? ሀቂቃ ከባድ ነው። ሰኢድ በጣም ተንገላታችኋል። አላህ ይድረስልህ። እኔ ዳይመንድ እያደረኩልን ማለት ነው። ሰው ወላሂ ጀግና ነው፣ የወንድ ተምሳሌት ነው፣ ያኔ ተስፋ የማይቆርጥ ሰው ነው ማለት ነው። ሰኢድ ሱመያ የዝህን ታክል እያንከራተታቸው አሁን ታዲያ አትይውም። እንደ ልጆች እኮ ሲያድጉ አባታቸውን ይፈልጋሉ። ይሄ ደግሞ ዙሬ ደግሞ እነሱ መፈለጋቸው ደግሞ ማስረጃ ይሆነኛል። ታዲያ ተተውሾው ታዩ እንጂ ብሎ ሌላ ሰው ቢሆን

ግራ አመት ወይንም ተዘምበሬ ሊሆነ ነው። በጣም ትዕግስቱን ተቆጣጥሮ ተቆጣጥሩ ሱነየን እየፈለጋት እየፈለጋት ቀጣልሻለ፣ ይፈልግሹ ነገር አደርግልሻለሁ፣ እንዲያለ የሆነ እሷን የሚያጣጥል ቃል እንኳን እሷ መንገዲያ ሱመየ ማሻአላ ተባረከ ረህማን አክብራው ነው ያላችሁ፣ ባለችበት በሚሰራው ቪዲዮ ሳይድና አክብራው ነው ያላችሁ። እሱም እንደዛው ማለት ነውና በጣም ታምራላችሁ። አላህ እንዲያገናኛችሁ ዱዓ እናደርጋለን፣ ሀቂቃ ማለት ነው። ሰኢድ እና ሱመያ በጣም የምታምሩ ቤተሰብ የምትመሰርቱ ጥሩ ቤተሰብ የምታወጡ ሰዎች ናችሁ። በእናንተ መካከል የሚወጡ ልጆች የሚወለዱ ልጆች፣ እኔ እውነት ለመናገር ጥሩ ቤተሰብ የምትመሰርቱ ይመስለኛል ማለት ነው። አላህ ይገዛችሁ፣ አላህ ያገናኛችሁ እንደገና ማለት ነው። አዩም ልብ ግዥ፣ ልብ ተገዛሽም፣ ሱመያ እውነት ለመናገር ሱመያ ሁን አዩን ተዋት እና ናተሎ ብላው ሰይድ ቤት አዩ ሱመያ ዘንድ ሰይድ ቢሄድም እንኳን ሱመያ አትጨክንም። ካላስ ቃል በተንጠልጥላል አዩ ነው አሳደራት አንተው ያዛት ማለቱ አይቀርም ሩሩ ስለሆነች ማለት ነው። ግን እኔ ሱመያን መክራት ነገር ምንድን ነው ልጆችሽን ያላባት አታስቀሪያቸው። ወላሂ ላዚም እኔ የእውነትን አሁን ቪዲዮ ይሄን ቪዲዮ ልሰራ የገባሁበት ምክንያት ይሄ ነው። የአባት ፍቅር ልጆች ማግኘት አለባቸው። እኔ ያላባት አባት ነው ያደግኩት። በሶስት አመት ነው አባት የሞተው። አላ ራህመው የቤተሰብ የመጨረሻ ልጅ ነኝ። በጣም ነበር የሚሰማኝ። ወላሄ ለአዚም ጓደኞች አባታችን ሲሉ አባታችን ይሄን ነገር ግዛልን ሲሉ አባታቸው ጭላይ ቁጭ ሲሉ አባታቸው ጋር አብረው ቀርበው ሲበሉ ሲወጡ ሲገቡ በእያንዳንዷ ነገር በእያንዳንዷ ነገር እቀና ነበር። ልጅ ልጅ ሁኝ እንኳን ማለት ነው ሳድግማ ይሄ አባት ቤትሽ መጥቶ እንትን ማለት እንግዲነት መሆን ማያስተናገድ ይሆነ በቃ አለ። የአባት ደረጃው አለ። ባይበላ ባይጠጣ ባይገባ ከቤት ከደጃፍ ቁጭ ሲል ኩራት ነው። አባት ይባላል ማለት ነው። እና የአባት ኩራቱን ሳያገኙ የአባት ይሆናል አይደለ? በአባት ተሞላለው በአባት ቀብጠው ሳያድጉ እንዳይቀሩብሽ ልጆች፣ ሱመያ ተጎጅ እንኳን የማትጎጁን እና ብትጎጅም እንኳን ተንግድ ሆደ የልጆች እንደስታ ፈልግ ነው ምልሸ። ያለአባትና ያለእናት ማደግ ልጅ ሀቂቃ ግማሽ ሆነው ነው የሚያድጉት። ግማሽ ሞራናቸው ወርቆ ግማሽ ሆነ ነው የሚያድጉት። አባታቸው በልጅነታቸው አባታቸውን ማግኘት የሚፈልጉ ልጆች ናቸው። እንደዚህ ነው ብዬ የምገልጥላችሁ ነገር አይደለም። እኔ በብዙ ነገር እቀናለሁኝ። አባት አለመኖሬ የሆነ የሆነ ግማሽ ነገር የጎደለኝ የሰው ጋር ለመደባለቅ እንኳን የሚያሳፍር ያክል ሁኜ ነው ያለኩት። ሰው ጋር ስደበለቅ አሁን የነከልየበት ሰው ተሰብስበው ለምሳሌ እንደው ሪከርድ ሊረዝም ነው እንጂ የሆነ አረፋና እና ፍቺ ሆኖ ከብት ታርዶ እዛ ከብት ገፈፋ ሰደው በቅርጫ ሲቃረጡ ማለት ነው አባታ አባታ አባታ የሚቃረጠው እዛ የሚቆላ ነገር አለ፣ ስጋ ማለት ነው ተቆልቶ። አባት አባቱ ይታደል እና ከዛ ልጆቹ ግብግብ ብለን እንሄዳለን፣ ያን ስጋ እንዲሰጡ ማለት ነው። ሁሉም በአባት አባቱ የአባቱን ድርሻ ለመቀበል ሲጠጋ፣ እኔ መጠጋባት ይሄልኝ ነበር። ሐቂቃ ይሄን ነገር ማውራት አልፈለግም ነበር ማለት ነው። እኔ በጣም ይሰማኝ፣ እስካሁን ድረስ ይሰማኛል። እና በሀያት እያሉ የሆነ ችግር ካልደረሰባችሁ በስተቀር ልጆቻችሁ ያላባት እንዲያድጉ አትፍቀዱ። አባቶችም ደግሞ ለልጆቻችሁ እንዲሁ ልጆቻችን ነገር ምን ይሆናሉ ብላችሁ

ይቅርታ አድርግለት ነው የምለው። እስቲ ጓደኞቼ ሁላችሁንም፣ እህቶቼ፣ ወንድሞች፣ ዘመዶች እናንተስ በኮሜንት አሳውቁኝ። ላይክ ሸር እያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ፣ አላህ ይውደዳችሁ። ክበሩልኝ፣ አላህ ያክብራችሁ።